በመሰረተ ክርስቶስ ቤተ ክርስቲያን እና ግብረ ሰዶማዊያን ጉዳይ በድጋሚ መነጋገር ስላለብን ይህን ቪዲዮ ይዘን ተመልሰናል። ምክንያቱም ጉዳዩ የአንድ የቤተ እምነት ጉዳይ ብቻ ሳይሆን ሀገርን ና ሁላችንንም የሚመለከት ትልቅ ጉዳይ ነው። እውነት ነው፣ ይች ብዙ አባላት ያሏት የተመሰገነ ስም ካላቸው የእምነት ተቋማት የምትመደበው ቤተ ክርስቲያን ግብረ ሰዶማዊነትን እንደማትቀበል ደጋግማ ገልጻለች። ግብረ ሰዶማዊነት ከሚቀበሉ የውጭ ሀገር ተቋማት ጋርም ያላትን ግንኙነት እንዳቋረጠች የሚገልጽንም መግለጫ አውጥታ ነበር። ነገር ግን ከዚህ ቀደም ባደረስንላችሁ ቪዲዮ ላይ እንደገለጽ ነው ይህን መግለጫ ሆነ አቋም የሚሽሩ እንቅስቃሴዎች ከቤተ ክርስቲያኒቱ መሪዎች ዘንድ የተስተዋሉ እንደሚገኙ በማስረጃ አስደግፈን አቅርበንላችሁ ነበር። ቪዲዮን ያልተመለከታችሁ ሊንኩን ዲስክሪፕሽን ቦክስ ላይ ስላስቀመጥን መመልከት ትችላላችሁ። እንግዲህ ከዛ ቪዲዮ በኋላ በርካታ የፕሮቴስታንት እምነት ተከታዮች ስም ለማጥፋት ያደረግነው እንደሆነ ስትወቅሱ ነበር። እውነታው ግን እኛ የማንንም እምነት የመንካት ሆነ ስም የማጥፋት ዓላማ የለንም። ይልቁንም የሁሉም ሃይማኖት ተከታዮች ተባብረው ይህን እርኩሰትእና ሀገራችን ላይ ያነጣጠረ ቆሻሻ ስራ ይቃወሙት ዘንድ ቀድመን ማስጠንቀቅና ማሳሰብ ብቻ ነው ዓላማችን። ከዚህ ጋር ተያይዞ ዓላማችንን የተረዳችሁና አብረን እንታገላለን ያላችሁ የቤተ እምነቷን ተከታዮች ከልብ እናመሰግናለን እንዲሁም ለጉዳዩ ከፍተኛ ትኩረት በመስጠት በርካታ ነገሮችን እያጋለጡ ያሉ የመሰረተ ክርስቶስ አባል እና አገልጋይ የሆኑን ጆንሰን እጅጉን፣ እንዲሁም ኢንጂነር ጌታሁን ሄራሞን እጅግ አድርገን እናመሰግናለን። አሁንም ጥረታችሁን ቀጥሉ እያልን በዛሬው ቪዲዮአችን ይህ ተቋርጧል የተባለው የመሰረተ ክርስቶስ እና የግብረ ሰዶማያን ግንኙነት በመሪዎቹ አማካኝነት አሁንም ድረስ እንዳልተቋረጠ የሚያሳዩ መረጃዎች ከወጡ በኋላ ቤተክርስቲያኒቱ ያወጣችውን አሳፋሪ መግለጫ እንዲሁም ከዚህ በፊት የነገርናችሁ እና በአናባፕቲስት ሚኖናይት ቢብሊካል ሴሚናሪ ውስጥ ስለሚሰራው እና የጉዳዩ አሳላጭ የሆነው ሄኖክ የተባለ ግለሰብ የምነግራችሁ በርካታ ሚስጥሮች አሉ። ሄኖክ ግብረሰዶማዊነትን አልደግፍም ብሎ ከሰሞኑ የተናገረ ቢሆንም ከፌስቡክ ገጹ የተገኘው ነገር ግን የዚህ ተቃራኒ ነው። የእነዚህ ሰዎች ብልግና እየባሰ መጥቶ ክርስቶስን ግብረሰዶማዊ እስከ ማድረግ ደርሰዋል። ስጋታችን ነገ ከነገ ወዲያ ይህን አካሄዳቸውን በሀገራችን ሳይተገብሩት ቀድሞ ማጋለጥ ነው እና አንድ በአንድ እየበረበርን ሰንሰለታቸውን የምናሳያችሁ ይሆናል። እስከ መጨረሻው አብራችሁን በመቆየት በጨዋነት ሀሳባችሁን ታካፍሉን ዘንድ እንጠይቃለን። ከዚህ ቀደም እንደነገርናችሁ መሰረተ ክርስቶስ ግብረሰዶማውያንን በተመለከተ በጎ የሆነ መግለጫ አውጥታ ነበር። ነገር ግን መግለጫው መግለጫ ብቻ ሆኖ መቅረቱና ገቢራዊ አለመሆኑ ደግሞ እጅግ አሳዝኖን ቪዲዮን ሰርተንላችሁ ነበር። በዛ ቪዲዮ በስፋት እንዳነሳ ነው የቤተ ክርስቲያኒቱ መሪዎች ውግዘት ከደረሰባቸው የአሜሪካ ተቋማት ጋር ግንኙነታቸውን እንዳላቆሙ፣ እንዲሁም በወቅቱ ከነዚህ አካላት ጋር ለመምከር አሜሪካን ሀገር እንደሚገኙ፣ እንዲሁም ተቋማቱ ምን ያህል አደገኞች እና መሪዎቻቸው ራሱ ግብረ ሰዶማውያን እንደሆኑ በማስረጃ አስደግፈን ነግረናችሁ ነበር። ታዲያ እኛን ጨምሮ ሌሎች አካላትም በጉዳዩ ላይ ተቋማችንን ስንገልጽ መሰረተ ክርስቶስ ስሜ እየጠፋ ነውና እከሳችኋለሁ የሚል ይዘት ያለው መግለጫ አውጥታ ነበር። የመግለጫውን ይዘት ስንመለከት ቀደም ብሎ የወጣውን መግለጫ የሚያጸና ነው እንደምትመለከቱት በሶስተኛው ነጥቡ ግብረ ሰዶማዊነትን ከሚያራምዱ ግለሰቦችና ተቋማት ጋር ቤተ እምነቷ ምንም አይነት ግንኙነት እንደሌላት ያረጋግጣል። በቁጥር አራት ላይ በተቀመጠው ነጥብ ደግሞ ኤኤምቢኤስ ጋር ያለውን ግንኙነት ሙሉ ለሙሉ እንደተቋረጠ ያረጋግጣል። በቁጥር አምስት ነጥቡ 2028 የሚደረገው የኤምደብልዩሲ ስብሰባ ከግብረ ሰዶማዊነት ጋር ንክኪ ከሌላቸው ጋር ለማድረግ የተደረገ ስምምነት እንደሆነ ይገልጣል። ነሐሴ 9 2017 በወጣው የቤተ ክርስቲያኒቱ የቤተ እምነቷ መግለጫ መግለጫ ላይም እንዲሁ ከአና ባፕቲስት ቢብሊካል ሴሚናሪ ኤኤምቢኤስ ጋር ምንም ግንኙነት የለንም፣ የመሰረተ ክርስቶስ ሴሚናሪ ትምህርትም ከግብረ ሰዶማይነት ጋር ምንም ንክኪ በሌላቸው መምህራን የሚሰጥ ነው ይላል። ነገር ግን የዚህ መግለጫ ችግር ምንድን ነው ብለን ስንጠይቅ መግለጫው መሰረት ያደረገውን ዘመቻ አላማ እና ይዘት የሳተ መሆኑ ነው። ከዚህ ቀደም እኛም ሆነን ሌሎች ከላይ የተነሱ የመግለጫው ነጥቦችን ተግባራዊ አለመሆናቸውን እና የቤተ ክርስቲያኒቱ መሪዎች አካሄድ ላይ ጥያቄ አነሳን እንጂ የመሰረተ ክርስቶስ ቤተክርስቲያን ክርስቲያን አቋም ላይ ጥያቄ አላነሳ ነው። በአጠቃላይ መግለጫው ከዚህ ቀደም የተነሱትን ጥያቄዎች የመለሰ ሳይሆን ጥያቄዎቹ በድጋሚ እንዲነሱ ጥሪ የሚያደርግ ነው። ምክንያቱም አንድ መግለጫው እንዳለው የሚኬሲ ሴሚናሪየም ከኤኤምቢኤስ ጋር ያለውን ግንኙነት ካቋረጠ የኤኤምቢኤስ መምህራን ስለምን ደብረ ዘይት የሚገኘው ሴሚናሪም እየሄዱ እንደሚያስተምሩ ያደርጋሉ። የዴቪድ ቦሻርትስ የደብረዘይት የተማሪዎች ምረቃ በዓል ላይ ተገኝቶ የምረቃ ምስክር ወረቀት መስጠቱ መግለጫውን ውሸት አያደርገውም። ሁለት በፓስተር ደሳለኝ እና ዴቪድ ቦሻርት በተገኙበት በፓስተርነት የተሾመው የኤምቢኤስ ቅጥረኛ ሰራተኛ ሄኖክ መኮንን ፓስተር ደሳለኝ እና ጌሹ ጅበኛ የግብረ ሰዶማዊነትን ፖሊሲን የሚያራምዱ የቨርጂኒያን እና የኢንዲያና ተቋማትን እንዲጎበኙ ማድረጉን በማህበራዊ ድረገጹ ላይ ማጋራቱ ከግብረ ሰዶማዊነት ጋር ንክኪ ካላቸው ተቋማት ጋር ግንኙነታችንን አቋርጠናል የሚለውን መግለጫ ውሸት አያደርገውም። የዓለም አቀፍ ሚኖናይት ኤም ደብልዩ ኤስ ስብሰባ የሚኖናይት 500ኛ በዓል መሆኑን እና ሁሉንም አቃፊ መሆኑ ከግብረ ሰዶማዊነት ከጠሩ ጋር ብቻ ለማድረግ ነው የተስማማ ነው የሚለውን ሀረግ ውሸት አያደርገውምን ከ የማያንሱት ኤም ደብሊዩ ኤስ የእኛ ነው ብለው የሚያከብሩት ግብረ ሶዶማዊነትን የሚቀበሉ ናቸው አራት ከግብረ ሶዶማዊነት ጋር ንክኪ ካላቸው የዓለም አቀፍ ሚኖናይት ቸርች ኤም ደብሊዩ ሲ ፕሬዚዳንት ከሆነው ኤንክ ስቲቬንን ጋርም ሌሎቹ ኤም ደብሊዩ ሲ ቁልፍ ሰራተኞች ጋር ተራርሞ በምን አግባብ ነው ከግብረ ሶዶማዊነት ጋር ንክኪ ከሌላቸው የሚኖናይት ተቋማት ጋር ብቻ ለማድረግ ነው የተፈራረምነው ማለት የሚቻለው በአጠቃላይ መግለጫው ውሸትን ከእውነት ጋር ለማስታረቅ የሚጥርና ቤተእምነቷን ሊመጠን የማይችልና አሳፋሪ ሆኖ አግኝተነዋል። የሀገራችን ህግ ግብረ ሰዶማዊነትን አጸያፊ እንደሆነ የሚያምን እና የሚጻረር በመሆኑ ህጋዊ ከለላ እንደሌለው ሊታወቅ ይገባልም እንላለን። ሌላው ቤተ እምነቱ ምንም ምላሽ ያልሰጠችበት ስለዚህ ሄኖክ መኮንን ስለተባለ የአና ባፕቲስት ሜኖናይት ቢብሊካል ሴሚናሪ ተቀጣሪ ግለሰብ ነው። ይህ ሰው ነው እንግዲህ የመሰረተ ክርስቶስን መሪዎች ተቀብሎ ጉብኝቱን ሲያስተባብር ነው የነበረው በድርጅቱ ውስጥ የስራ ድርሻውንም ከተመለከትን ኮላቦራቲቭ ስፔሻሊስት እንደሆነ። በአጭሩ ሄኖክ ግብረሰዶማዊነትን አጽድቆ በተቀበለው በኤኤምቢኤስ እና በሌሎች ተቋማት መካከል ያለውን ግንኙነት ለማሳለጥ ተመድቦ የሚሰራ ሰው ነው። ቀደም ሲልም በኤኤምቢኤስ እና በመሰረተ ክርስቶስ ሴሚናሪ መካከል ግንኙነቱ እንዲጠናከር ጠንክሮ የሰራ ቁልፍ ሰው እንደነበረ በቀጣሪው ድርጅት ድረገጽ ላይ እንደተቀመጠው ነግረናችሁ ነበር። ምንም እንኳን ሄኖክ ግብረ ሰዶማይነትን አልደግፍም የሚል ይህን ባለስድስት ነጥብ መግለጫ በግል የፌስቡክ ገጽ ያጋራ ቢሆንም የነገሩን እውነተኛነት ስንመረምር በኦክቶበር 17 2018 የለቀቀውን ልጥፍ እናገኛለን። ልጥፉን ለአጋሩን ኢንጂነር ጌታሁን ሄራሞ ምስጋናችንን በድጋሚ እያቀረብን ልጥፉን እንመልከተው። በልጥፉ ሶስት ሰዎች የግብረ ሰዶማይነትን አርማ የለበሰ ሰው በወደቀበት በመጽሐፍ ቅዱስ ሲደበድቡት ያመለክታል። ይህን ተከትሎ ሄኖክ ሃይማኖት አንድ ሰው እንድትጠላ ካደረገ ሌላ አዲስ ሃይማኖት ፈልግ በሚል መልእክት አስተላልፏል። ምንም እንኳን አሁን ይፋ ከሆነ በኋላ ልጥፉን ሮጦ ሄዶ ቢያጠፋም ኮሜንቶቹ ውስጥ ገብተን ሄኖክ በልጥፉ ግራ ለተጋቡ ኢትዮጵያ የሚሰጣቸውን ምላሾች የአጤንን እንደሆነ መልክቱ በግልጽ ግብረሰዶማውያንን አትጥሏቸው የሚል እንደሆነ ፍንጭ ይሰጣል። በተጨማሪም ሄኖክ ገጹ ላይ የለጠፈውን የካርቱን አርት ምስል ምንጭ በተመለከተ ለፈጠራው ባለቤት ክሪዲቱን አልሰጠም። ይህ በራሱ የሌላ ሰው የፈጠራ ስራ እንደ መስረቅ ይቆጠራል። ለማንኛውም አርቱ የብራዚላዊው አርቲስት የካርሎስ ላታፍ የፈጠራ ስራ ነው። ይህ አርቲስት በይበልጥ የሚታወቀው መጽሐፍ ቅዱስን በግብረሰዶማዊነት ፊት እንደተሸነፈ በሚጠቀሙ የካርቱም ስራዎቹ ነው። የዚህን አርቲስት ስራዎች ሶሻል ሚዲያ ላይ የሚያሰራጩት ደግሞ በአብዛኛው ግብረ ሰዶማውያን ናቸው። ሄኖክም ከነሱ ገጽ ላይ አምጥቶ ነው ለተከታዮቹ ያካፈለው። ለአብነትም የአርቲስቱን ሌሎች ስራዎች እንመልከት። ይህ እንግዲህ ጌይ ክራይስት እያለ የሰራው ሌላኛው የአርቲስቱ ስራ ነው። እዚህ ጋር ደግሞ መስቀልን ግብረ ሰዶማያን ላይ ያነጣጠረ ሽጉጥ አድርጎ አቅርቧል። በተጨማሪም የሃይማኖት አባቶችን አሰልፎ የእኛን የጾታ ጉዳይ አያገባችሁም የሚል ይዘት ያለው እና ሌሎችንም በርካታ ተያያዥ ሀሳቦች ያላቸውን ስራዎች የሚያቀርብ ሰው ነው። እንግዲህ መጋቢ ሄኖክ 2018 ላይ አጋርቶ ከሰባት ዓመት በኋላ ከሰሞኑ ያጠፋው የፌስቡክ ልጥፍ ከዚህ ሰው ስራዎች የተወሰደ ነው። እንግዲህ አሁንም ቢሆን መሰረተ ክርስቶስ ቤተ ክርስቲያን መጋቢ ሄኖክ መኮንንን አውግዛ እነዚህ ቆሻሻ ተቋማት ጋር ያላትን ግንኙነት ታቋርጥ ዘንድ፣ እንዲሁም የቤተ ክርስቲያኒቱ አባላትም ጉዳዩን በአይነ ቁራኛ ትከታተሉ ዘንድ መልእክታችንን እያስተላለፍን ለዛሬ እዚህ ላይ እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።